ኢትዮጵያ ወደዚህ የፒኬዲ ሲስተም በአለም አቀፉ የሲቪል አቬሽን የኦልሞስት መቶ አምስት ሀገራት የየራሳቸውን ሰርቲፊኬት የሚያስቀምጡበት ሲስተም ነው። እዚህ ውስጥ እንድንገባ የመጀመሪያው ዝግጅት የነበረው ያው ኤሌክትሮኒክ ፓስፖርት ውስጥ መግባታችን ነው። የኤሌክትሮኒክ ፓስፖርት ኦልሬዲ ሀገራችን ጀምራ ወደ ፕሮዳክሽን መግባታችን ይታወቃል። በሀገር አቀፍ ደረጃ ከዚህ ቀደም የዚህ በናሽናል ደረጃ የምናወጣው የሴኪሪቲ ሰርቲፊኬት አለ። ይሄ ሰርቲፊኬት ለኤሌክትሮኒክ ፓስፖርትን ከማምረት አኳያ ከፍተኛ አስተዋጽኦ የሚኖረው ነው። ይሄም በሀገራችን የሴኪሪቲ ኤጀንሲ በኢንሳ ሁላችንም እንደምናውቀው ይሄ ኢኒሽቲቭ በክቡር ጠቅላይ ሚኒስትራችን ተጀምሮ በኢንሳ ተቋም ለእንደዚህ አይነት ተግባር ለሚሰሩ እና አይደንቲቲ ላይ ለሚሰሩ ተቋማት ሰርቲፋይ የሚያደርግ ነው። በሀገር አቀፍ ደረጃ ደህንነቱን የጠበቀ ፓስፖርት ከማውጣት አኳያ ከፍተኛ እገዛ የሚያደርግ ነው። ያ ኢንፍራስትራክቸር ቀድሞ በመሰራቱ እና እኛም ደግሞ ወደ ኤሌክትሮኒክ ፓስፖርት በመግባታችን ምክንያት ነው እንግዲህ ዛሬ አሁን ላይ በሀገር አቀፍ ደረጃ ሴኪውር ያደረግነውን ሰርቲፊኬት በዓለም አቀፍ ደረጃ ደግሞ እንደዚሁ ሴኪሪ ማድረግ ይሄ ደግሞ ምንድን ነው የሚያግዘው ኢትዮጵያ ያላትን የፓስፖርት ፓስፖርት ላይ ያላትን መረጃ በሙሉ ከሌሎች ሀገራት ጋራ በጋራ የምትጠቀምበት እንደዚሁም ደግሞ የሌሎች ሀገራትን የምታይበት የምትጠቀምበት ነው። ይሄ በዋናነት ዜጎቻችን በዓለም አቀፍ በሚያደርጉት ዝውውር ከፍተኛ ጥቅም የሚያስገኝ ነው። ኢዚሊ አገልግሎት እንዲያገኙ የሚያደርግ ከመሆኑን ባሻገር በተለይ በተለይ በዋናነት ደህንነትን ከማስጠበቅ አኳያ የሰዎችን ማንነትና አይደንቲቲ በተረጋገጠ መልኩ መስጠትን ከማረጋገጥ አኳያ ከሴፍቲ ኤንድ ሴኩሪቲ በአቪዬሽን ሴክተር ላይ ትራስት ቢውልድ ከማድረግ አኳያ ከፍተኛ አስተዋጽኦ እንዳለው የሚታመንበት ነው እና ይሄ ኢንፍራስትራክቸር በሀገራችን ደረጃ መኖሩ እና ወደ ኤሌክትሮኒክ ፓስፖርት መግባታችን እዚህ አሁን ለገባ ነው ለደረስንበት ደረጃ ከፍተኛ አስተዋጽኦ አድርጓል። መልካም። እስቲ ኢትዮጵያ ወደዚህ ስርዓት መቀላቀሏ ቀደም ሲል በተወሰነ መልኩ ሲያነሱ ነበር፣ ፋይዳው እንዴት ነው የሚገለጸው? ሂደቱስ ምን ይመስል ነበር? የተወሰነ መረጃ ይስጥ። ትልቅ ፋይዳ ነው የሚኖረው። በመጀመሪያ እንግዲህ ኤሌክትሮኒክ ፓስፖርት ወይም ደግሞ ይሄ የሴኩሪቲ ሳይኒንግ ሰርቲፊኬታችን በሀገር አቀፍ ደረጃ ያለውን በዚህ በዓለም አቀፍ የፒኬዲ ሲስተም ውስጥ እንዲገባ ወይም ደግሞ እዛ ላይ እንዲቀመጥ ማድረጋችን በአቪዬሽኑ ሴክተር የኢትዮጵያ የደረሰችበትን በተለይ ሴኩር መሆኗን የምታመላልሳቸው ትራቭል ዶክመንት የምትሰጣቸው ትራቭል ዶክመንቶች ስታንዳርዱን ሚት ያደረገ መሆኑን የሚያሳይ ነው። ይሄም ደግሞ ሞር ትረስትድ እንድትሆን ኢትዮጵያ ሞር ተአማኒ እንድትሆን እንደዚሁም ደግሞ የፓስፖርቱን ደረጃ ከዚህ ቀደም የነበረው ፓስፖርት ማሽን ሪደብል የምንለው ፓስፖርት በጣም ዝቅ ያለ ደረጃ ያለው ነው። ያንን ደረጃ እጅግ በጣም ከፍ የሚያደርግ ከመሆኑም ባሻገር በተለይ ዜጎቻችን በየአለማቱ በሚዘዋወሩበት ጊዜ ደግሞ ስሙዝ የሆነ የጉዞ ሁኔታ እንዲገጥማቸው ወይም ደግሞ መስተንግዶ እንዲገጥማቸውም የሚያደርግ ነው። እንግዲህ ፒኬዲ ውስጥ የዓለም ሀገራት ኦልሞስት መቶ አምስት ሀገራት እዚህ ላይ አሉበት። የአፍሪካ ሀገራትም እንደዚሁ በተወሰነ ደረጃ አሉበት። ኢትዮጵያ በአጭር ጊዜ ጀምራ ኤሌክትሮኒክ ፓስፖርት እንግዲህ ላስቲር ነው፣ ፕሮሰስ ማድረግ የጀመርነው ከአይካውቲም ጋራ በጋራ በመስራት እዚህ በአጭር ጊዜ ነው የደረስ ነው። ይሄ ደግሞ በወቅቱ እንግዲህ በነበረው የኪ ሴሪሞኒ የተገኙት ሁሉ አፕሪሺየት ያደረጉት ነው። እና ከደህንነትም አኳያ በዋናነት ከደህንነትም ከሴኩሪቲ አኳያ ተአማኒ እንዲሆን የምንሰጠው ዶኪመንት በጣም ትራስትድ እንዲሆን እና በዚህም መልኩ ደግሞ የሚመጡ ችግሮች ለምሳሌ የመቶ አምስት ሀገራት እንዳታ የምናይና የምንቀባበል መረጃ የምንለዋወጥ ስለሆነ የሚመጡ ችግሮችን እዛው ባሉበት እንዲቀሩ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል። መልካም። የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት በቀጥታ መስመር ከካናዳ ገብተው ለሰጡን ማብራሪያ አመሰግናለሁ። መልካም ጊዜ ሆኑሎት። እኔም በጣም አመሰግናለሁ። መልካም ጊዜ